እና እና ወደች የማለት ነው። ሰጠት ካል ግን ብንማማር ይሻላል ማለት ነው። የሱረት ፋቲሃን ታፍሲርን እኔ በተረዳሁት ያኔ ማለት ነው እንትን ል ታፍሲሩን ል ል ልፈስርላችሁ ቢስሚላሂ እዝነቱን ያኔ እዝነት ሰፊ በሆነው ያ አላህ Subhanahu Wa Ta'ala እዝነት ለፍጥረታቶች በሙሉ ነው። አላህ Subhanahu Wa Ta'ala ለፍጥረታቶቹ በሙሉ ያዝናል። ለሁሉም ሁሉ ሙስሊም ምለ ሆኖ ሙስሊም ምላል አይደለው ለፍጥረታቶቹ በሙሉ አላህ Subhanahu Wa Ta'ala አዛኝ ነው። الرحيم እዝነቱ ያኔ ውስናት ለአማኞቹ ናት። እሷም በጅነት ማለት ነው ለአማኞቹ ተስፋ ያለ ተስፋ ነው ለሚያምኑት፣ ውስን በሆነው እጀምራለሁ። በአላ ስሞች ታግዤ ቅራቴን እጀምራለሁ። ይኸው እንደዚህ በቃ ታቀራው ስለቆዩ ሱብሐንአላህ እንዳይጠፋ ይፈራው። ምክንያቱም እንደዚህ በቃ በአይዲ ሚሰማ ምኖራ ማኖራም ቅራት ብቀራ ይሻለኛል። አልሐምዱ ምስጋናዎች ሁሉ ለላሂ ለአላህ ስብሐት ወተዓላ የተገቡ ናቸው። ረቢል ዓለሚን ለዓለማት ጌታ። አሁን እየቀረው ያለሁት ምንድነው? የሱረቱ ፋቲሃ ትርጉሙ ማለት ነው። አርራህማኒ እዝነተ ሰፊ በሆነው አርራሂም፣ እዝነቱን ለአማኞቹ አድራሽ በሆነው ማለት ነው። ማሊኪ ባለቤት፣ የውምድን የፍርዷ ቀን የዛች የፍርድ ቀን የዘች ፍርዷ ጋር የተንሰአ ቀን ባለቤት በሆነው። እያከ አንተን ብቻ ነው አቦዶ እንገዛለን። አንተን ብቻ እንገዛለን። ወእያከ ከአንተ ብቻ ነስተውን እገዛን እንጠይቃለን። ይህ ዲና ምራን ይህ ዲና ምራን ሲራጠ ሙስተቂም ሲራጥ መንገድ ናት ያልሞስታውቀኝ ቀጥ ያለችው ማለት ነው። ጥርት ያለችውን መንገድ ይህን ምራነ ሲሮጦ መንገድ ይህን ምራነ አለዚ የነዚያን መንገድ ምራነ አነ አምተ ያጣቀምካቸውን አለ ይህም መልካም ጸጋን የዋልክላቸውን ባሮችን መንገድ በአንተ ላይ ያጣቀምካቸውን ሰዎችን መንገድ ይመራነ አላህ ሱብሓነሁ ወተዓላ ደግሞ ያጣቀማቸው መልካም ጸጋውን ዋለላቸው በሱ መንገድ ያጣቀማቸው ነብያቶች፣ ሲድቆች፣ መላኢካዎች ናቸው። ገይሪል መግዱቢ ገይሪል መግዱቢ ያኔ ገይሪል መግዱቢ ባንተ ላይ ካ በአንተ ላይ ካመጹት ውጭ አድገን። ያኔ ቫይረል መሆዶቢ በአላ ስባናታ ላይ እያወቁ የካዱ ናቸው ማለት ነው፣ አይሁዳዎች ናቸው። ከነሱ ውጭ አድገን፣ በአንተ ላይ ካጣቀምካቸው ሰዎችህ አድገን። ቫይረል መሆዶቢ በአንተ ላይ ካመጹት፣ በአንተ ላይ ካመጹት ውጭ አድገን። በአንተ ያኔ በአላ ስባናታላ ላይ ከለመጹት የለመጹትን ባሮችን መንገድ ባለስፋ ተራ ላይ የለመጹትን መንገድ ምራን። ገይሪል መግዱቢ ከነዚህ ውጭ አድርገን በአንተ ላይ ካመጹት ውጭ አድርገን አለይሂም በአንተ ላይ ወለጣሊን ወለጣሊን ደግሞ ነሰራዎች ናቸው። እነዚህ ደግሞ ነሰራዎች ናቸው። እያወቁ ካልጠመሙት እያ እያወቁ በአንተ ላይ ሳያውቁ ነው። ወለዷሊን ያኒ እነሱ አላህ የተገዙ ይመስላቸዋል። ፈጣሪያቸውን በትክክል ያመለኩ ይመስላቸዋል። ግን ሳያውቁ ነው። ሳያውቁ ማለት ነው ወለዷሊን በአንተ ላይ በአንተ መንገድ ላይ ያልተሳሳቱትን መንገድ ምራን። ካልተሳሳቱት ውጭ አድገን ነው፣ ባጠቀሉ ካልተሳሳቱት ውጭ አድገን። ወለዶልን በአንተ ላይ ካልተሳሳቱት ውጭ አድገን። የስድቆችን መንገድ በአንተ ላይ ያጠቀምካቸውን መንገድ ምራን ነው። ያው እናንተ ደግሞ በደንብ አብራሩት ማለት ነው። ያኔ ብዙ ያው ይፈስራሉ። ሲፈስሩ ማለት ነው እና እኔ እንዴት ነው እንትን ላይም አለ ስሩጥ ሰላት ላይ ኪታብ ይቀራችሁ ካላችሁ ስሩጥ ሰላት ላይም አለ ማለት ነው። እና እዛም ጋር ማየት ትችላላችሁ ማለት ነው። እነ ሷርያዎች እንትን ነው ማለት ያነበ እንትን ፈጣሪያቸው እና አላህ የተገዘ እየመሰላቸው ከዛ ግን ስህተት ላይ ናቸው። ስለዚህ በአንተ ላይ ካተሳሳቱት ውጭ አደገን። ኦሃይር ይልማ ፎቶ ቪዲዮ ደግሞ በአንተ ላይ ካልጠመሙት ውጭ አድገን። የወዲያዎች እያወቁ ነው የጠመሙት። የአላህን አምልክዋል አምላክነት እያወቁ የጠመሙ ናቸው። ና አላህ ይጠብቀን ማለት ነው። ለስፋ ናታነ በሱ እሱ መልካም ጸጋውን ከዋለላቸው ባሮች መካከል ያድገን እላቸዋለሁኝ። ቀጣይ ትንሽ ነ ሱረቱል በቀራ ለሞከራ እንዲሰፋ ማለት ነው፣ ወይስ በቀጣይ ኢንሻላህ ማለት ኢንሻላህ በቀጣይ ይሻላል ወይስ እዚጋ ማለት ነው? አስተያየት ይሰጡ፣ ያኔ ችግር የለውም። እንማማር። የምር አሁን ሱረተል ፋቲሃን ተቀረቡት ቆይቻለሁ ማለት ነው። ሁላችንም የምንሳሳታለን። ሰው ሆነ የማይሳሳት የለም። እንኳን እኛ ተማሪዎችና ሀፊዝም ሊሳሳት ይችላል እኮ። ስለዚህ ግን፣ ወይኔ ግን ድምጼ እኮ አይሰማም። ድምጼ እየሰማ ይሆን ወይ እንጃ፣ አላሁ አለም። ስለዚህ እረሙኝ፣ እንተራረም። እንደዚህ በቃ ዝም ብዬ እንትን ብል እንደዚህ ቅራት ብቀራ ይሻላል። የረሳሁትን ተመልሽ ስቀራው ላስታወስ ይችላል ማለት ነው። እና ደግሞ እንትን ነው ሚዲያ ላይ ወጥቶ መውራት ከባድ ነው። ያንተ ባትባል ግን ሱብሃንአላህ፣ እኔ እኔ ከውስጥ ያለውን ራሱ ጥርቅ ታሪክ የማውጣት አልችልም። ውስጥ ላይ ሌለው የፈለኩትን እንትን ጥርቅ ታሪክ የማውጣት ራሱ እንትን ማለት ነው ማለት ነው። እና አንዳንድ ጊዜ አልችልም ማለት ነው። እና በጣም ኃይል ጉንፋን ስለያዘኝ፣ ኢንሻአላህ በቀጣይ ደግሞ አስተያየት ስጡ፣ ኮሜንት ጻፉ። ቀጣይ ደግሞ ኢንሻአላህ እቀጥላለሁ ማለት ነው። ስህተት የነረሙኝ ኮሜንት ላይ አስቀመጡ። ቢሆንስ ስድብና ተሳደቡ። እሺ ሰምታችኋል። ረምዳን ነው። መልካም የረምዳን ወር መልካም